ያእኔ እኮ ነግሬያቸዋለሁ ጠዋት ተኝተህ እኛ የኢትዮጵያ ሕዝቦች የቲክቶክ ላይ ነዋሪዎች ልክተዋል ተነስተን እንደንማለጅነትስሳው ጊዜግየሚያመሰግነው እንዲህ ብላችሁ አድርጋችሁ ቲክቶክ ስትሉ የኔ ቆንጆ የተከበራችሁ ቴዲ ሀዋሳ ደግሞ ዜና ነው የሚያቀርበው። የተከበራችሁ ውድ ኢትዮጵያውያኖች የቲክቶክ ነዋሪዎች፣ እንደምታውቁት በሶሻል ሚዲያ ላይ አፏን ስትከፍትና የገማ አፏን ስታዘቀዘቅ የነበረች ጭቅቅታ፣ ምና እከታም ከብት ያ፣ በእናቷ ኦሮሞ ኦሮሞ በአባቷ አማራ የሆነችው አንድ ዲቃላ ዛሬ ማታ እራሷን ከፎቅ ላይ ወርውራ አጥፍታለች። ማ ማሰሩ ብሎ በቴዲያዋ አማካኝነት ጠዋት ከእንቅልፋችን ስንነሳ ይህን ዜና እንሰማል። መቼ ሰኢትዮጵያ ሕዝብ የሚለው ምንድነው? ወንድ ያለች፣ አዎ አንድ ዲቃላ አላት። ስራ ምን ነበረ አረፈች ሲባል፣ በዚህ በኩል ጎጃሚውን እነሞጣ እሰይ

እንኳን እንኳን፣ አሁንማ እንኳን አገኛለሽ፣ ስስ ብልትሽም ያገኘ ነው። ገና ብዙ የሚወጣ ነገር አለ። ገና ብዙ የሚወጣ ገና ትሰናበቻለሽ፣ ትሄጃለሽ። እናንተ አማራ እኮ አይናገርም። ዲቃላ እኮ ነው ያስቸገረው በዚህ በኩል የኛ ዲቃላለች። የትግሬና የኦሮሞ ሽንት አለች በዛ በኩል ደግሞ የአማራና የኦሮሞ ሽንት አለች። ትክክለኛ ኦሮሞ ቀና ብሎ ያ እኔ ራሴ ከነዚህ ዲቃላዎች ጋር ስላደኩ ጣጣጣጣጣ የሚያደርገኝ ገባችሁ። የኦሮሞ ህመም ህመም ስለሆነ ማለት ነው። ከዚህ በኋላ አልናገርም። ትክክለኛ አማራ አይሳደሉ፣ ትክክለኛ ኦሮሞ አይሳደ፣ ትክክለኛ ትግሬ አይሳደ። አሁን ልንገራችሁ አንድ ነገር እኔ ደግሞ አሁን ያገኙት ነገር ላሽ በኢትዮጵያ ታሪክ የተዳቀለው አማራ፣ ኦሮሞ፣ ትግሬ ነው። ወደ ደቡብ ብትሄዱ ደቡቦችን በጣም ስለሚንቋቸው ደቡብ ብሄር ብሔረሰቦች ድሮ ስለሚናቁ ከማንም አልተወላለዱም። ገባችሁ። ደቡብ ውስጥ ያለው ሰላም ለምንድነው ሌላ ቦታ ሰላም የሌለው? ደቡቦች ችግር የለባቸው። ሲወተው ሲሰዳደቡ ተሰማቸው አላቸው አትሰማቸው ሲሰርቁ እንኳን ሳውዝ አፍሪካ ላይ አይታችኋቸዋል። በባህላቸው ነው የሚቀጡት። ፖሊስ እንኳን ያወስዷቸው። ምክንያቱም የደቡብ ብሄር ብሔረሰብ ከሰሜኑ ከኦሮሞ ከአማራውም ከትግራይም አልተዳቀለም። ሰላም ያሳጣ ዲቃላው ነው። ከላይ ጀምሮ እስከታች ድረስ ለምን ተዳቅሏል? እናቱ አማራ አባቱ ትግሬ፣ አባቱ ኦሮሞ፣ አባቱ ዲቃላ ነው። ኢትዮጵያን የኢትዮጵያን መንፈስ የወሰደ እውነቱን ልንገራቸው። ይህን ነገር ዝም በሏቸው። አስቡት፣ አስቡት፣ አስቡት። ምክንያቱም ድሮ ድሮ ምሳ ነው ያው ደቡቦቹን እንደ እንትን እንደ ሰው አይቆጥርም ነበር የድሮ ሰው ማለት የድሮዎቹ ማለት ነው ስለማይቆጠሩ ለሚስትነትም ለምንሰብ ለባርነት ብቻ ነበረ ሲጠቀሟቸው የነበረው ደቡቦችን ለወታደርነት ለምናምን ለምናምን የሚያገባቸውም አልነበረም በትዳር እንኳን ራሱ ከጉዴላ ተጋባ ከባሪያ ምናምን ነበር የሚባለው ከኢትዮጵያ ቅም እንኳን ከጥቁር ጥቁር ማለት ነው ከጥቁር ጥቁር ስለዚህ ዲቃላ የለባቸውም ደቡብ ውስጥ ዲቃላ ስለሌለባቸው ደቡብ አካባቢ ሰላም ነው ዲቃላ የለም ለም ሳውዝ አፍሪካ ላይ በቀደም ታይታችሁ እንደሆነ ወላይታ አንዱን አግቶት ሁለት ወላይታዎች አግተው አግተው ማለት ነው ጨርሳለች። አዎ እንዴት ነው የምትለው? እሷም ሊቃላኮናት የኦሮሞና የጎጃ ነው፣ የሸዋ ኦሮሞና የጎጃ አባቷ የኦሮሞ ዲቃላ ነው። የትግራይ ምናምን አለው። እናቱ የሸዋ አባቱ ደግሞ ወሎ ውስጥ ምናምን ዲቃ ነው። ይቺ ዲቃ ነው ዲቃላ ችግር አለበት። ምንድነው? ትለው ምን ነበር ይላቸዋል ተዛ አማራን ማ አትንኩት ይላል። ኦሮሞ ደሙ ነ ኦሮሞ ደሞ ሲነካበት ኦሮሞን አትንኩት ይላል። ውስጡ ያለው እኮ ነው የሚያስተፈልፈው ደሙ ኦ አ ኦ አ አ ሲባል አ ይላል። ኦ ሲባል ኦ ይላል። ትክክለኛ ኦሮሞ ስትሆን ግን አንድ አቋም ነው የሚለው። አንድ አቋም ዲቃላዎች ያልቃል። ይኸው ጀማባዎች እያብዳሉ ደግሞ ርሩ ጥቅም የላቸው። ነካስ ታረጓቸው፣ ነካስ ታረጓቸው። ገመድ ይዘው ሶሻል ሚዲያ ላይ ይወጣሉ። እንግዲህ የትግሬ የኦሮሞ የአማራ ዲቃላ ኢትዮጵያን ይገለብጣል። ሰላም አይሰጥም። አላማ አይኖረው፣ አቋም አይኖረው። አማራ ሲነካበት ኦሮሞን አጥረግ ይሳደባል። ኦሮሞ ሲነካበት አማራን አጥረግ ርጎ ይሳደባል። እዚህ ትክክለኛ አማራዎች ናቸው፣ አይሳደቡም። አሁን ያጃ ጆከር ትግሬ ነው ያቋ ትግሬ ነው። እኔ አስደማቀ ነው ጆከር ማናችሁ፣ አታውቁትም። እኔ ቤት ነው መጀመሪያ የገባው። ረ ዳልቻ ጠይቁት። ትግሬ ነው። በተለይ ወሎ አካባቢ ደሴ ምናምን ወሎ የተፈጠረ በሙሉ ቅልቅል ነው። ቅልቅል ቅልቅል። እነዛ ቤት አማራ ይላችኋል፣ እነዚህ ኦሮሞ ይላችኋል፣ እነዛ ምንጥርቅስ ይላችኋል። እነዚህ ምን ያደረጋቸዋል? በቃ እያሉ ወዲያ ወዲህ እያሉ ነገር ያበላሻል። እስኪ ጉራጌ በይ ሲል ጉራጌ እኮ አይበጠብጥም። ይለጠፍና ገንዘብ ይሰጣል፣ ገንዘብ ለአማራ። ስልጤ ደግሞ በዚህ በኩል ለኦሮሞ ገንዘብ ይሰጣል። አይባሉም እነሱ አንድ። እናንተ ነው የሚያጣሉት። ቃት የኤርትራና የትግራይ ዲቃላ ሚ በጠብጠን አሁን የትግራይና የኤርትራ ዲቃላ ከትግራይና ከኤርትራ የተወለደ በነገራችን ላይ አስተዳደግም ኢምፖርታንት አለ። አሁን አሁንቺ መጋጃው አሜሪካን ያለችው የኔን ስም የያዘችው ኤርትራ ነው ተወልዳ ያደገችው። ባሁ ኤርትራ ተወልዳ ያደገችው ኢትዮጵያ ጠላቷ ነች ለኤርትራን ከኤርትራ ጋር ቆመ ኢትዮጵያ የምትወቀ ወይ ከኢትዮጵያ ጋር አትቆም አስተዳ እኔ አሁን አስተዳደጌ ማልፊንፊኔ ከአማራዎቹ ጋር ስለሆነ ከሌላ ብሄሮች ጋር ስለሆነ ፍጹም የአማራ ባህርይ የኦሮሞ ባህርይ የለኝም ሊኖረኝም አይችልም። በሌላ ነው አክት ተረጌ ያደግኩት ኦሮሞ እነቴ እንትን ብልም ካራክተር ኛ ልለውጥ አልችልም። ስለዚህ አለብኝ እኔም ባህሪ አለችብኝ እኮ ወሰድ ምታረኛ ነገራችን መለስ ያርጉ ነው እ ድቅልና በነገራችን ላ በደንብ ይቻላል መስተዳደግም በአካባቢ ምናምን ነገር እንትን ይላል ግን ኔቨር አሳልፌ ሰው አልሰጥም ለልቴን ግን አሳልፌ የሰጣታል ዲቃላ ስለሆነች፣ ኦሮሞ ግን አሳልፌ አልሰጥም። አሁን ባሏ ኦሮሞ ስለሆነ በጣም ያሳዝነኛል። የለልቴ በተለይ ታሪክ ምናምን ስሰማ ሩ ነቱን ስሰማ ነጋ ለልቴን ግን እንዲህ ነው ምሰጥላ ባገኛት የኔ ቶች ዲቃላ ናቸው ናቸው እና ምን ይሁን ስልጣን ሰጫቸው አልኩሽ። እንደ እኔ እራሴ ሊሰጣቸው የስልጤና የኦሮሞ ዲቃላ አለባቸው።

እሱ ነው የወደኩት፣ እሱ ነው ያበቀልኩት፣ እሱ ነው በልቤ ላይ እሱ ነው ያነገስኩት ችር ስ ዛሬ ላለቀሱት የኑሮዬ ጠፋት እርጋ ታዬ